ማሁ ያ ዩኒ የጅመ ልኒ ፏፈች ብለን ወደ ሱቅ እየሄድ ነው ገባን ደረስ ናዋኔ ወርቅ ዋጋ እናጣራለን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እሺ ቤተሰብ እንደምናላችሁ እንደምንሰነበታችሁ፣ ሰላም ለሰው ዘር በሙሉ። በመጀመሪያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ የሳዲና ዩቲዩብ ቻናልን ሰብስክራይብ በማድረግ እንዲሁም ነባሮች የደውል ምልክቷን በመጫን በየጊዜው የሚለቀው ቪዲዮ ወደ እናንተ እንዲደርስ፣ ለሌሎች ይጠቅማል ካላችሁ ደግሞ ሸር በማድረግ ለሌሎች አድርሱ። በመቀጠል ይህንን ቪዲዮ እስከመጨረሻው ተከታተሉ። በዛሬው ቪዲዮችን ላይ እጀላችሁ የቀረብኩት በሳውዲ አረቢያ የወርቅ ዋጋ ያ ማለት የባህሪው ወርቅ ስንት ገባ ስንት ደረሰ የሚለውን በየ ጊዜው ወደ እናንተ አቀርባለሁ። እናንተ ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው መከታተል ነው። አላረዝም፣ አጥር ያለች ቪዲዮ ነው የምሰራው። በነገራችን ላይ በዚህ በሶስት ቀን ውስጥ ወርቅ እጅግ በጣም እየጨመረ ነው ያለው። እስከ ዛሬ የገዛችሁ አምልጣችኋል ማለት ይቻላል። ኢንሻላህ ቀጣይ ደግሞ እንደሚቀንስ ተስፋ እያደረግን አሁን ላይ በሶበር መጠበቅ አለብን። አሁን ላይ ያለው ዋጋ፣ ትክክለኛው ዋጋው ከስና ጓደኞቼ 21 ከ4 ከ370 ጀምሮ እስከ 24 ያለው ወደ ላይ በዝርዝር አቀርብላችኋለሁ ማለት ነው።

አሁን ላይ ወርቅ መሸጥ ብትፈልጉ ያዋጣል፣ መሸጥ ትችላላችሁ። መግዛት መግዛት ግን እንዳታስቡት ለማለት ነው በአሁኑ ሰዓት።